እንዴት ናችሁ ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው የዝውውር ጉዳዮችን በስፋት የምናነሳበት ቻናላችን ላይ ትገኛላችሁ ውድ ቤተሰቦቻችን፣ እንደተለመደው ዛሬም ሰፋ ያሉ የዝውውር ጉዳዮችን የምናነሳበት ፕሮግራም ይዘን ወደ እናንተ ቀርበናል። ስለምትከታተሉን ከልብ አድርገን ነው የምናመሰግነው። አብራችሁኝ እንድትቆዩን በአክብሮት እጋብዛለሁ። ሰፋ ያሉ የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። በተለይ በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እነ ማንቸስተር ዩናይትድ እነ አርሰናል እነ ቼልሲም እነ ሊቨርፑልም በዝውውር ጉዳይ ላይ ዘንድሮ ምን አቅርበዋል በጥሬ ተጫዋቾች የዝውውር መስኮት አሊያ ደግሞ በክረምቱ ምን ለማድረግ ሙከራዎችን ያደርጋሉ፣ ስ ቦታዎች ለማጠናከር ሙከራዎችን ያደርጋሉ የሚሉትን ጉዳዮች ሰፋ አድርገን ወደ እናንተ ለማድረስ እንሞክራለን። በተለይ ትልልቆቹ የሚባሉት የአውሮፓ ሚዲያዎች እንግዲህ የዝውር መስኮቱ በተለይ የጥሬ መቅረቡን ተከትሎ አሁንም ስለ ትልልቆቹ ክለቦች የዝውር ጉዳዮች ሰፋ ያሉ ዘገባዎችን ሰፋ ያሉ ማውጣታቸውን እየቀጠሉ ነው የሚገኙት እነሱን መረጃዎች እያነሳሳን ነው ቆይታን የምናደርገው እናንተም ሀሳብ አስተያየቶቻችሁን እንድታጋሩን ትጋብዛላችሁ። ኮሜንት ቦክሱ ክፍት ነው። ስለዚህ የፈለጋችሁትን ሀሳብ ልትጽፉልን ትችላላችሁ። ኮሜንት ቦክስ ላይ የተለያዩ ያላችሁን ርዕሰ ጉዳዮች ጻፉልን፣ እኛም ደግሞ ወደ እናንተ መልሰን እናደርሳለን። በተለይ ስምና አድራሻችሁን እየጠቀሳችሁ ብታጋሩን ደግሞ ከልብ አድርገን እንግዲህ ወደ እናንተ ለማድረስም ይመቻናልና እንደዛ ብታደርጉልን ከልብ አድርገን ነው የምናመሰግናችሁ። ሀሳብ አስተያየቶቻችሁን ጻፉልን፣ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆዩም። ከመሸጋገሪያ በኋላ ተመለሰን ስንመጣ በርከት ያሉ የዝውውር ጉዳዮችን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። የኒውካስል ዩናይትድ ተከላካይ የሆነው ስቴቨን ቦትማን በቅርብ ወራት ውስጥም ክለቡን ለቆ ሊሄድ እንደሚችል ከዝውውር ጋር ስሙ እየተነሳ ነው። ዘገባዎች እንደሚያሳዩት ከሆነ ሊቨርፑልና ቼልሲ የኔዘርላንድ ብሔራዊ ቡድን ተከላካይን ለማስፈረም ፍላጎት እንዳላቸው ነው የሚገለጸው። የ25 ዓመቱ ተጫዋች ኒውካስልን ከተቀላቀለ በኋላ ጥሩ ነገሮችን ሲያደርግ እንደነበር እናስታውሰዋለን። ይህንን ተጫዋች ስለዚህ ደግሞ በቀጣይም ከጉዳት ደግሞ ችግሮችም የሚሰቃይ አይነት ተጫዋች እንደሆነ በርካቶች ያነሳሉ። ሊቨርፑል ወይም ቼልሲ እሱን ለማስፈረም በይፋ ጥያቄ ወደፊት ያቀርቡ እንደሆነ ማየቱ ትኩረት የሚስብ ጉዳይ ይሆናል ተብሎ ነው የሚጠበቀው። የ25 ዓመቱ ተከላካይ በሀገሪቱ ውስጥ ላሉ ትልልቅ ክለቦችም የመጫወት ጥራት እንዳለው በርካቶች ያምናሉ። ያ የሚያጠያይቅ ነገር አይደለም። ለሊቨርፑል እና ለቼልሲም ጠቃሚ ግዢ መሆኑን ሊያረጋግጥ የሚችል አይነት ተጫዋች ነው። ሊቨርፑል በክረምቱ የዝውውር መስኮትም እንደምታስታውሱት ማርክ ጉሂን ማስፈረም ባለመቻሉ የኋላ መስመሩን እንግዲህ ማስተካከል አልቻለም። በቅርብ ወራት ውስጥም እንግዲህ ሌላ የመሀል ተከላካይ ማምጣት ይፈልጋሉ። የኒውካስል ዩናይትዱን ተጫዋች ማስፈረም ደግሞ ትልቅ ውሳኔ ሊሆን እንደሚችል ነው የሚገመተው። ኒውካስል ተጫዋቹን እንዲለቅ የመፍቀድ እቅድ የለውም እናም ውሉን ለማራዘምም ተስፋ ያደርጋል። ተከላካዩ በአሁኑ ጊዜ በሳምንት ዘጠና ሺ ፓውንድ የሚያገኝ ሰው ነው። ነገር ግን አዲሱ ውሉ ደሞዙን በሳምንት ወደ 250000 ፓውንድም ከፍ ያደርገዋል። ተከላካዩ ከኒውካስል ዩናይትድ ጋር አዲሱን ለመፈራረም ፍቃደኛ እንደሆነ ይዘገባል። አሁን ያለው ውሉ በ2027 የሚያልቅ ሲሆን ማክ ፓይሶቹም የወደፊቱን በፍጥነት ለማረጋገጥም ተስፋ ያደርጋሉ ተብሎ እንደሚጠበቅ ነው መረጃ ወጣው። ይህ በእንዲህ እንዳለ ቼልሲም የኔዘርላንድ ብሔራዊ ቡድን ተከላካይ ላይ ፍላጎት አለው። በዚህ የውድድር ዘመንም እንዲሁ በኋላ መስመር ላይ ብዙ ደግሞ የጉዳት ችግሮችም ተሰቃይተዋል። እናም ደግሞ በዚያ የመጫወቻ ክፍል መሻሻል ያስፈልጋቸዋል። በቅርብ ወራት ውስጥም የኒውካስሉን ኮከብ ለማስፈረም ይችሉ እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። የ25 ዓመቱ ተጫዋች የፕሪሚየር ሊጉን ጠንቅቆ ያውቀዋል። እናም በፍጥነት መላመድ እና ፈጣን ለውጥ እና አስተዋጽኦችንም ሊያመጣ ይችላል። ሁኔታው እንዴት እንደሚያድግም መታየት ያለበት ጉዳይ ይሆናል ተብሎ ነው የሚታሰበው። የአርሰናሉ አማካኝና የክለቡ ካፕቴን ማርቲን ኦዴጋርድ ለ2026 ክረምትም የባርሴሎና ዋነኛ የዝውውር ኢላማ ሆኖ እየወጣ እንደሆነ ተዘግቧል። ሆኖም ግን የስፔን የመረጃ ምንጭ ፌጂያስ ባወጣው ዘገባ መሰረት አርሰናሎች የኖርዌይ ብሔራዊ ቡድን ተጫዋች የሆነውን ማርቲን ኦዴጋርድን መሸጥ በጭራሽ የማይፈልጉት ጉዳይ ነው። በምትኩ አዲስ ውል እንዲፈርም ነው የማድረግ ስራን ቅድሚያ እንደሚሰጡ የሚነገረው ኦዴጋርድ በቀኑ ዓለም አቀፍ ደረጃ ላይ ያለው ተሰጥኦ በትልቁ እንደሆነ ይታመናል። እንደ ባርሳ ላለ ክለብ ፍላጎት መሆኑ ምክንያታዊ ነው። ነገር ግን አርሰናል እሱን በኤምሬትስ ስቴዲየም ለማቆየት የሚያስችለውን ሁሉንም ነገር ማድረግ ይኖርበታል ተብሎ ነው የሚታሰበው። ምንም እንኳን በቅርብ ጊዜ አንዳንድ የጉዳት ችግሮች እንዳጋጠሙት ብናውቅም ሙሉ በሙሉ ግን ጤነኛ የሆነው ኦዴጋርድ የአርሰናል አጫወት ቁልፍ አካል እንደሚሆን የሚጠየቅ ነገር አይደለም። ስለዚህም ወደ ሌላ ትልቅ የአውሮፓ ክለብ እንዲሄድ መፍቀድ ለአርሰናሎች በጣም ትልቅ አደጋ ሊሆን እንደሚችል በርካቶች ያምናሉ። በአርሰናል አስደሳች የወደፊት ፕሮጀክት እየተገነባ ነው። በቅርብ ጊዜያቶችም ሌሎች ኮከቦች ተጫዋቾችም በአዲሱን ለመፈረምም ጥሩ አፈጻጸምን እያሳዩ ነው። በቅርብ ወራት ውስጥ እንደ ጋብሪኤል መገለሽ፣ ዊሊያም ሳሊባ፣ ማይልስ ልዊስ ስኬሊ፣ ኢታን ዋኔሪ የመሳሰሉ ተጫዋቾች ከክለቡ ጋር ራሳቸውን ሲያስተሳሰሩ ተመልክተናል። ስለዚህም ኦዴጋርድ እንዲሁ እንዲከተል ማድረግ ምክንያታዊ ነው ተብሎ ነው የሚጠበቀው። የ26 ዓመቱ ተጫዋች ለሌላ አዲስ ፈተና ወደ ሌላ ቦታ ለመዛወር ብዙም ምክንያትም ላይኖረው ይችላል ምክንያቱም ይህ የአርሰናል ቡድን የፕሪሚየር ሊጉን ዋንጫ ፉክክር እስከ መጨረሻው ለመሄድም በጣም የቀረበ ይመስላል እና ለቻምፒየንስ ሊግም ለመወዳደር አቅም ያለው ቡድን ነው። ባርሴሎና የአርሰናል ኮከብ ተጫዋች የሚያስፈረምበትን ጊዜ ነበር። ነገር ግን እንግዲህ አርሰናሎች፣ የአርሰናል ደጋፊዎች እነዚያን ቀናት እንዳበቁ ተስፋ ያደርጋሉ። በአርሰን ቬንገር ዓመታት የካታላኑ ግዙፍ ክለብ እንደ ቴሪ፣ ዳንኤል፣ ኦንሪ፣ ሴስ ፋብሪጋል፣ አሌክስ ሂሌብ፣ አሌክስ ሶንግ የመሳሰሉ ኮከቦቻቸውን ወስደውባቸዋል። ነገር ግን የሰሜን ለንደኑ ክለብ አሁን ላይ ተጫዋቾቻቸውን የሚሸጡ አይነት ክለቦች አይመስሉም። ኦዴጋርድ ከዚህ ቀደም በስፔን ከሪያል ማድሪድ ጋር ተጫውቷልና በሪያል ሶሴዳ ድን በውሰት አሳልፏል። ነገር ግን ወደ ሊያሊጋ ለመመለስ ከፍተኛ ፍላጎት ይኖረው እንደሆነ የሚታወቀ ጉዳይ እንደሌለ ነው መረጃዎች እየወጡም የሚገኙት። ከቲም ቶክ በተገኘ ዘገባ መሰረት ደግሞ ማንቸስተር ዩናይትድ ለሚመጣው የጥረት ተጫዋቾች የዝውውር መስኮት ቁልፍ ኢላማ የሆነውን የኖቲንግሃም ፎረስቱን አማካይ ኤልየት አንደርሰን ለማስፈረም ዝግጅት እያደረገ ነው። የ22 ዓመቱ ተጫዋች የዩናይትድ አሰልጣኝ የሆኑትን ሩበን አሞሪምን ትኩረትንም ስቧል። ሩበን አሞሪም ለእንግሊዝ ብሔራዊ ቡድን ተጫዋቹ ለማያቋረጥ የስራ ፍጥነትና ለሁሉም አቀፍ አፈጻጸሙ ያላቸው አድናቆት ክለቡ ከፍተኛ ፍላጎት እንዲያሳዩም አድርጓቸዋል። ኤልየት አንደርሰን በዚህ ውድድር ዘመን ከኖቲንግሃም ፎረስት ምርጥ ተጫዋቾች አንደኛው ነው። ከኒውካስል ዩናይትድም ለቆ ኖቲንግሃም ፎረስትን የተቀላቀለ በኋላ አማካዩ በብዙ የእንግሊዝ ክለቦችም ዘንድ አድናቆትን ያተረፈ አስደናቂ ተጫዋች ሆኖ አድጓል። በሜዳ ላይ ያለው ወጥነትና ኳስን በእግሩ ስር የማቆም ብቃቱ በርካታ የፕሪምየር ሊግና የአውሮፓ ክለቦችንም ስቧል ነው የተባለው። ነገር ግን የዩናይትድ ፍላጎት በጣም ተጨባጭ ነው የሚመስለው ሩበን አሞሪም ኤልዮት አንደርሰንን ለመከላከልም ሆነ ለአጥቂው ምዕራፍም ማስተዋጽኦ ማድረግ የሚችል አይነት ተስማሚ ተጫዋች አድርጎ ነው የሚቆጥረው። ሆኖም ግን ኖቲንግሃም ፎረስት የኮከብ ተጫዋቹን በውድድር ዘመኑ አጋማሽ ለመልቀቅ አይፈልግም። ክለቡም ኤልዮት አንደርሰንን 80 ሚሊዮን ፓውንድ አካባቢ ዋጋ ሰጥቶታል። ይህ ደግሞ እያደገ የመጣውን ተጽዕኖና የረጅም ጊዜ አቅሙንም የሚያንጸባርቅ ነው። ማንቸስተር ዩናይትድ ጠንካራ ቅናሽን ለማቅረብ ቢፈልግም፣ 60 ሚሊዮን ፓውንድ አካባቢ ያለው ስምምነት ኖቲንግሃም ፎረስት ወደ ድርድር ሊያመጣው ይችላል ተብሎ እንደሚታመን ነው። መረጃ ወጣው። ዩናይትድ ለኤሊያት አንደርሰን የሚደረገው ጥረት በሰር ጂም ራትክሊፍ ኢኒዮስ የሚመራ የእግር ኳስ ክፍል ስርም የሚከተለውን ወጣቶችን፣ በሀገር ውስጥ የሰለጠኑ ተሰጦችንና ከፍተኛ የሽያጭ ዋጋ ቅድሚያ የሚሰጣቸውን የዝውውር ስትራቴጂዎችን የሚያሟላ ነው። ይህ በእንዲህ እንዳለ ኖቲንግሃም ፎረስት ውድ ንብረቱን እስከ ክረምት ድረስ ለማቆየት ተስፋ ያደርጋል። ነገር ግን የገንዘብ ፈተናውን ለመቃወም ግን አስቸጋሪ ሊሆንባቸው ይችላል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ካርሎስ ባሌባን ከብራይተን ማስፈረም ካልቻሉ በኋላ በአዲስ አማካይ ማስፈረም ቅድሚያ ሰጥተውታል እናም ኤሊዮት አንደርሰን በምኞት ዝርዝራቸው ውስጥም አናት ላይ ከሚገኙ ስሞች መካከል አንደኛው ነው ከስካይ ስፖርት በተገኘ ዘገባ መሰረት ቶትንሃም ሆትስፐርስ የዩቬንቱሱን አጥቂ ጆናታን ዴቪድን ለማስፈረም ዝግጅት እያደረገ ነው የጣሊያኑ ግዙፍ ክለብም በሚመጣው የጥሬት ተጫዋቾች የዝውውር መስኮት እንዲሄድ ለመፍቀድም ከወሰነ ቶትንሃም ዝግጁ ይሆናል ተብሎ ይታሰባል ከሊል ተነስቶ በክረምቱ ዩቬንቱስን የተቀላቀለው የካናዳ ብሔራዊ ቡድን ተጫዋችም በቱሪን የጀመረው ቆይታ አስጨናቂ ሆኖበታል ከተጠበቀው ከፍተኛ ነገር በተቃራኒ ደቪድ በሁሉም ውድድሮች በ11 ግጥሚያዎችም አንድ ግብቻ ማስቆጠር ችሏል ከሴሪኤው ጋር ያለው ቀርፋፋ መላመድና ከዩቬንቱስ የጨዋታ ስልት ጋር ለመጣመር መቸገሩ ዩቬንቱስ ኪሳራውን ቶሎ እንዲቆርጥም ወይም እንዲሸጠውም ግምቶች እንዲጨምሩ አድርጓል የቢያንኮኔሪዎቹ አመራሮችን በዴቪድ ውሳኔ ላይ አስተዋጽኦ ምክንያትም ስጋታቸው እየጨመረ ሲሆን ከአዲሱ ዓመት በፊትም ምንም ለውጥ ካለመጣ የወደፊት እጣ ፈንታቸውን እንደገና ለመገምገምም ክፍትናቸው በተለይም ዩቬንቱስ በገንዘብ ችግር ውስጥ እያለ ፈጣን መውጣትን በጠሮር ሊሆን እንደሚችል ተዘግቧል። ይህ ሁኔታ በአጥቂ መስመሩ ማጠናከሪያዎችን የሚያስፈልገው ቶትናምን ጨምሮ በርካታ የአውሮፓ ክለቦችን ንቁ አድርጓል። ቶትናም በዚህ ውድድር ዘመን ትክክለኛ ዘጠኝ ቁጥር ለባሽ አጥቂ እንግዲህ አይቷል ወይም ደግሞ ይህ ደግሞ በጎል ማስቆጠር ችግሮቻቸው ውስጥ የታየ ጉዳይ ነው። ስፐርስ በማጥቃት ውስጥም ዋና መሪ ያስፈልጉታል። ይህ ደግሞ ሪቻርልሰን በዚህ የውድድር ዘመን መስጠት ያልቻለው ነገር ነው። እንደ ደቪድ ያለ ሁለገባ አጥቂ አጥቂና አማካይ የሆነ መጫወት የሚችል መጨመር ደግሞ ለስፐርስ በመጨረሻው የሜዳ ክፍል ላይ ተጨማሪ ጥልቀትና ተለዋዋጭነትን ይሰጣቸዋል። ለአሁኑ ግን ብዙ የተመካው ዳቪድ በሚመጡት ሳምንታት ነገሮችን ለመቀየር ባለው ችሎታ ላይ ነው። ነገር ግን ትግሉ ከቀጠለ ቶትናም በትክክለኛው ቦታ ላይ ሆኖ የካናዳውን ኮኮብም እንግዲህ ማስተካከያዎች እድልና በሰሜን ለንደንም አዲስ ጅማሬ ሊሰጠው ይችላል። ስፐርስ በሚቀጥለው አመት ክለቡን ለቆ ይሄዳል ተብሎ ከሚጠበቀው ከሌላው የዩቬንቱስ አጥቂ ዶሻን ቭላሆቪች ጋርም ስሙ እየተያዘ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ ጄደን ሳንቾን በሚቀጥለው ክረምት ከተጠበቀው ቀድሞ ክለቡን ለቆ እንዲሄድ ለመፍቀድም ትልቅ ውሳኔ ለማድረግ እየተዘጋጀ መሆኑን ዘገባዎች እየወጡ ነው። እንግዲህ ማንቸስተር ዩናይትዶች አሁን ባለው ውሉ ላይ የአንድ ዓመት ማራዘም የመጠቀም አማራጭ ቢኖራቸውም ጄደን ሳንቾ በነፃ ዝውውር ለመልቀቅ የተዘጋጀ ነው የሚመስለው የሆነው ማንቸስተር ዩናይትድ በሳንቾ ሳምንታዊ 200000 ፓውንድ ደሞዝ ለሌላ አመት ከመክፈል ለመዳን ሲል የዝውውር ክፍያ ለማግኘት ተስፋውን ለመተውም እየፈለገ መሆኑን ቶክስፖርት መረጃውን አስነብቧል። ሳንቾ በአሁኑ ጊዜ በአስተን ቪላ በውሰት እየተጫወተ ነው። ነገር ግን ብዙም ሳይቆይ እንግዲህ ብዙም አስተዋጽዎችን አላደረገም። አሰልጣኝ ኡናይ ኤምሪም በፕሪምየር ሊግ ውስጥ እስካሁን በቋሚነት እንዲጀምር እምነት አልጣሉበትም። ሳንቾ ከቦሪሲያ ዶርትመንድ በከፍተኛ ገንዘብ በመጀመሪያ ጊዜም ዩናይትድን ሲቀላቀል እጅግ አስደሳች ግዢ መስሎ ነበረ። ሆኖም ግን የ22 ዓመቱ ተጫዋች በኦልትራፎርድ ምንም አይነት ተጽዕኖ መፍጠር አልቻለም። ምንም እንኳን በኋላ ላይ እንግዲህ በውሰት ከክለቡ ርቆም በመጀመሪያ ወደ ዶርትሙንድ ተመልሶ ከዚያም ባለፈው ወደ ቸልሲ አንዳንድ ተስፋዎችን ቢያሳይም አሁን ግን ሳንቾ ወደ ቀድሞ ብቃቱ ለመመለስ በእርግጥም እየተቸገረ መሆኑ ግልጽ ሆኗል። እናም ዩናይትድ ኪሳራውን ለመቀነስ መወሰኑ ምክንያታዊ ያደርገዋል ተብሎ ነው የሚታሰበው። ይህም የሳንቾ ከዩናይትድ ጋር የነበረው ጊዜ በአሳዛኝ ፍጻሜ መጠናቀቁን የሚያሳይ ነው። ነገር ግን በሚቀጥለው የውድድር ዘመንም እድል ለመስጠት ፍቃደኛ የሆነ አዲስ ክለብ ለመፈለግ ይኖርበታል። በአሁኑ ሰዓት ደግሞ ቪላ እሱን ለማስቀጠል ከፍተኛ ፍላጎት ይኖረው ይሆናል ብሎ ማሰብ ይከብዳል። የቀድሞው የእንግሊዝ ብሔራዊ ቡድን ተጫዋች በቪላ ፓርክ የመቆየት እድል እንዲኖረው በቅርቡ ማሳየትም መጀመር ይኖርበታል። ነገር ግን በአጠቃላይ ሊኖረው ይችል ወደ ነበረው አይነት ሙያ ለመመለስ ግን ረጅም መንገድ እንደሚጠብቀው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ዩናይትድ የሪያል ማድሪዱን ታዳጊ አጥቂ እንድሪክን ሊያስፈርም ይችላል ከሚለው ዘገባ ጋር ስሙ ተያይዞ የነበረ ቢሆንም ታዋቂው ጋዜጠኛ ፋብሪሲዮ ሮማኖ እነዚህን መረጃዎች ውድቅ አድርጓቸዋል። ጋዜጠኛው ብራዚላዊው ተጫዋች በምትኩ ወደ ፈረንሳዩ ክለብ ኦሎምፒክ ሊዮን በውሰት ለመሄድም የቅድሚያ ድርድርም እያደረገ እንደሆነ አረጋግጧል። አንዴ ከብራዚል ብሩ ተስፋዎች አንዱ ተብሎ የተሞካሸው የ19 ዓመቱ ተጫዋች በዚህ የውድድር ዘመን በሻቪ አሎንዞ ሰር አንድ ጨዋታ ብቻ በማድረጉ በሳንቲያጎ ቤርናቢው አስጨናቂ ጊዜን ነው እያሳለፈ ያለው። ምንም እንኳን ትልቅ አቅም ቢኖረውም ኤንድሪክ እንደ ኬሊያን ኤምባፔ ና ቪኒሲዮስ ጁኒየር እንዲሁ ሮድሪጎ ካሉ ጠንካራ ተፎካካሪዎች መካከል ተገቢውን የመጫወቻ ጊዜ ለማግኘት ግን እየተቸገረ ነው። ማንቸስተር ዩናይትድ ኤንድሪክን ለማስፈረም በሚደረገው ፉክክር ውስጥ የለበትም። ፋብሪሲዮ ሮማኖ በቅርቡ በዩቲዩብ ቻናሉ ላይ ባቀረበው መረጃ መሰረት ማንቸስተር ዩናይትድ ወጣቱን አጥቂ ለማስፈረም በሚደረገው ሩጫ ውስጥ እንደሌለም ግልጽ አድርጓል። ፋብሪትሲዮ ሮማኖ በዩቲዩብ ቻናሉ ላይ እንግዲህ ሲናገር ኤንድሪክ ማንቸስተር ዩናይትድን ይቀላቀላል የሚለው መረጃ ዜሮ ነው ምክንያቱም መጫወት ይፈልጋልና ሲል ይናገራል። በሪያል ማድሪድ እያደረገ እንዳለው ለመወዳደር ዝግጁ ይሆናል፣ ነገር ግን አሁን ላይ በዋነኝነት የሚፈልገው ችሎታውን ለማሳየትና ለማደግ መደበኛ የመጫወቻ ጊዜን ብቻ ነው። ፋብሪትሲዮ ሮማኖ አክሎም እንደገለጸው ሊዮን ለኤንድሪክ የውሰት ዝውውር ዋና ተፋላሚ ሆኖ ብቅ ብሏል። በፈረንሳይ ክለብና በሪያል ማድሪድ መካከል ያለምንም የግዢ አማራጭም ቀጥተኛ የውሰት ስምምነት ለማድረግም ንግግሮች በመካሄድ ላይ እንዳሉ ጭምር ነው የተናገረው። ፋብሪዚዮ ሮማኖ እንደሚናገረው ከሆነ ለኤንድሪክ አሁንም ተመራጩ ክለብ ኦሎምፒክ ሊዮን ነው ሲል ጭምር ይናገራል። ለቀላል ውሰት ችግ ንግግሮችም በመካሄድ ላይ ናቸው። ምንም የግዢ አንቀጽ የለም። ቋሚ ስምምነትም የለም። ማድሪድ በቋሚነት መልቀቅም አይፈልግም። ይህ ደግሞ ዝውውር ኤንድሪክ በአውሮፓ ውስጥ ጠቃሚ የሆነ የመጀመሪያ ቡድን ልምድን እንዲያገኝ የሚፈቅድና ማድሪድ ደግሞ በረጅም ጊዜ እድገቱ ላይ ቁጥጥርም እንዲይዝ የሚያስችል በሁለቱ ወገኖች መካከል የሚጠቅም መፍትሄ እንደሆነ ይታያል። ሪያል ማድሪድ ሊዮንን እንደ ካሬም ቤንዜማ፣ አሌክዛንደር ላካዜትና ሮያን ሸርኪ የመሳሰሉ ወጣት አጥቂ ተሰጥኦችን በማሳደግ ባለው መልካም ስም ምክንያት ተስማሚ መዳረሻ አድርጎ ይቆጥረዋል። ለማንቸስተር ዩናይትድ ይህ ግልጽ መግለጫ እነርሱን ከፉክክር ውጭ ያደርገዋቸዋል። ዩናይትድ ለአጥቂ በአጥቂዎች በኩል ሌሎች ቅድሚያ የሚሰጣቸው ነገሮች አሉት። ዩናይትድ ከጥር ወር በፊትም የአጥቂ ማጠናከሪያዎችን ፈልጎ የነበረ ቢሆንም የክለቡ ትኩረት አሁንም ቤንጃሚን ሼስኮን ሊያሟላ ወይም ሊፎካከር የሚችል የበለጠ ልምድ ያለው አጥቂን ማስፈረም ነው። በተጨማሪም ለኤንድሪክ መሞከር በዚሁ ዓመት መጨረሻ ላይ ወደ ዋናው ቡድን ለመግባትም እድል የተሰጠውን የአካዳሚ ኮከብ ቺዶ ኦቢ ማርቲንንም እድገት ሊያደናቅፍ ይችላል። በሩበን አሞሪም ስር የዩናይትድ የረጅም ጊዜ ራእይ ወጣቶች ለማስተዋወቅን ያካትታል። ይህ ማለት ደግሞ ያለ ግዢ አማራጭ ለታዳጊ አጥቂ የሚደረግ የቅርብ ጊዜ የውሰት ዝውውርም ከዝውውር ስትራቴጂያቸው ጋር አይጣጣምም። ሊዮን የኢንድሪክን ፊርማ ለማግኘት በመዘጋጀት ላይ ሲሆን ብራዚላዊው የ2026 የፊፋ የዓለም ዋንጫ ብራዚልን ለመወከል አሁንም የሚመኘውን ውድድር በራስ መተማመኑና የመጫወት ሪትምኑም ለመመለስ ቁርጠኛ እንደሆነ ጭምር የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። የአርሰናሉ አሰልጣኝ ሚኬል አርቴታ ተጫዋቹ ሚኬል ሜሪኖ በቅርብ ጊዜ በአጥቂነት ቦታ ባሳየው አፈጻጸም ላይ ከፍተኛ አድናቆትን አዥጎድግዶለታል። ስፔናዊው ዓለም አቀፍ ተጫዋች ወደ ኤምሬትስ ስቴዲየም የመጣው የመሃል ሜዳ ተግባራዊና ጠንካራ የሚሰራ ተጫዋች አድርጎ ነበር፣ ነገር ግን በአጥቂነት እንዲጫወት በተጠየቀ ጊዜም ግሩም የሆነ አቀራረብና አጨራረስን እያሳየ ነው። ሚኬል ሜሪኖ ባለፈው የውድድር ዘመን ጊዜያዊ አጥቂ ሆኖ በቡድን ውስጥም ባልተጠበቀ ሁኔታ ጥሩ ስራዎችን ሰርቷል። በቪክቶር ዮኬሮሽ በጉዳት ምክንያትም ከሜዳ ውጭ በነበረበት ጊዜም እንደገና በዚያ ቦታ ላይ እየተጫወተ ነው። ከጨዋታው በኋላ አርቴታ ሚኬል ሜሪኖ ከአዲሱ ሚናው ጋር ለመላመድ ለመማር እየተቻለውን ሁሉ ማድረጉንም በግልጽ ያመሰግነዋል። አርቴታ ከሚኬል ሜሪኖ ጋር አብሮ መስራት ደስታ ነው ሲልም ጭምር ይገልጸዋል። እንዲሁም ቡድኑን ለመርዳት በቻምፒየንስ ሊግ ትልቅ እንግዲህ ጨዋታ ላይም ትልቅ አስተዋጽኦችን ለማድረግም ላሳየው አስተሳሰብም ጥንካሬውን አውድሶታል። አርቴታ ይቀጥልና፣ እሱን ማግኘታችን ደስታ ነው። ሁልጊዜ የምለው ይህንኑ ነው። በሜዳ ላይ ያለውን ሁለገብነት፣ ሊያደርጋቸው የሚችላቸውን ነገሮች፣ ያስተሳሰብ ጥንካሬው መሪነቱና አርሰናል በቅርብ ጊዜ ውስጥም በጉዳት ምክንያት ከፍተኛ ችግር ገጥሞታል። በአሁኑ ጊዜ ቪክተር ዮኬሬሽ፣ ካይ ሃቨርትስ፣ ጋብርኤል ሄሱስ በአጥቂ መስመር ለሚጫወቱ ተጫዋቾች ጉዳት ላይ እንደሆኑ የሚታወቀ ጉዳይ ነው። ይህ ማለት ሚካኤል ሜሪኖ በአጥቂነት ብዙ ድሎችን ማግኘቱ አይቀርም ማለት ነው። እናም ለዚህ ደግሞ ፈተናም ዝግጁ መሆኑን ግልጽ መሆን ይኖርበታል ተብሎ ነው የሚታሰበው። የ29 ዓመቱ ተጫዋች ለመጀመሪያ ጊዜ ሲመጣ በአርሰናል ውስጥም የግድ ያክል እንግዲህ አስፈላጊ ላይ ሆን ይችላል ተብሎ እይታሰብ ነበር፣ ነገር ግን ለአርቴታ ስብስብም ግሩም ተጨማሪ መሆን መቻሉን ነው እያረጋገጠ የሚገኙ። አሁን ላይ ከፉትቦል ኢንሳይደር በተገኘው መረጃ መሰረት የፖርቱ አጥቂ የሆነው ሳሙዋኪዮ በዓለም ላይ ካሉ ትልልቅ ክለቦችም ትኩረትን እየሳበ እንደሆነ መረጃዎች እየወጡ ነው። ከእነዚህ መካከል አንደኛው ቶትናም ሆት ስፐርስ ነው። የ21 ዓመቱ አጥቂ በዚህ የውድድር ዘመን ለፖርቱጋሉ ክለብ በ12 ጨዋታዎችም 9 ግቦችን አስቆጥሯል። ስፔናዊው ተጫዋች ባስመዘገበው አስደናቂ የጎል ማስቆጠር ሪከርድ ምክንያትም ራሱን በትልልቅ ክለቦችም ኢላማ ውስጥ አስገብተዋል። የስፐርስ አሰልጣኝ ቶማስ ፍራንክ በአሁኑ ጊዜ ባለው የአጥቂ አማራጭ በዶሚኒክ ሶላንኬ ደስተኛ አይደሉም። ሶላንኬ በክለብ ውስጥም በፊትነስ ችግሮችም ሲሰቃይ ቆይቷል። ከቦርንመስ ከተቀላቀለ በኋላም የእንግሊዙ አጥቂ ከተጠበቀው ደረጃ በታችም እንደሆነን የተመለከት ነው። እንደ ዘገባው ከሆነ ሳሟኪዮ በአሁኑ ጊዜ በፖርቶ መቆየትና እድገቱን መቀጠልም ያስደስተዋል። ነገር ግን በሚቀጥለው አመት አንድ ትልቅ ክለብም ለዝውውር ቢጠይቀው በጣም ይደሰትበታል። እናም እድሉን ደግሞ በደስታ ይቀበለዋል። ፒተር ኦርክ ለፉትቦል ኢንሳይደር ሲናገርም እንዲህ ነው ያለው። ሳሙአኪዮ ፍላጎት ያለው ኒውካስል ብቻ አይሆንም፣ አስደሳች ይሆናል። ኒውካስል ለኒክ ቮልትማድ ከመሄዱ በፊትም ለአሌክዛንደር ኢሳክ ምትክ ከሚፈልግ የነበረ ጊዜም እሱን እንግዲህ ተመልክቶ ነበር። ስለዚህ በግልጽም በዝርዝራቸው ውስጥ እንዳለ ነው የሚናገረው። ኒክ ቮልትማድ እና ዩኤን ዊሳ ከመጡ በኋላ አሁን ላይ ለእነርሱ ዋና ቅድሚያ የሚሰጠው ጉዳይ አይመስለኝም። ነገር ግን ቶትናም በእርሱ ላይ ፍላጎት አለው ሲልም ጭምር ነው እየተናገረ የሚገኘው። አርሰናል እና ቪላም በሳሙ ዋኪዮ ላይ ፍላጎት አላቸው። ስለዚህም በክረምቱ ብዙ ክለቦች በትልቁ አጥቂ ላይ ፍላጎት ይኖራቸዋል ብዬ አስባለሁ። ፖርቶም እሱን ለማስቀጠል ከባድ ትግል ሊገጥመው ይችላል። ለ21 ዓመቱ ተጫዋች በ2024 ክረምትም ከአትሌቲኮ ማድሬድ ወደ ፖርቶ ሲቀላቀለም አስደናቂ ብቃትን ማሳየት ችሏል። ሳሙ ለመጀመሪያ ጊዜ የውድድር ዘመኑ በሁሉም ውድድሮች 27 ግቦችን በማስቆጠር በአውሮፓ ውስጥም በጣም ውጤታማ ከሆኑ አጥቂዎች መካከል አንደኛው መሆኑን በፍጥነት አሳይቷል። አስደናቂ አፈጻጸሙን አሁን ባለው የውድድር ዘመንም ቀጥሏል። የሶስት ጊዜ የስፔን ብሔራዊ ቡድን ተጫዋች ባለፈው ዓመትም ከቼልሲ ጋር የግል ስምምነት ከተደረገ በኋላም ዝውውሩ ሊጠናቀቅም ተቃርቦ ነበር። ነገር ግን በቁርጭምጭሚት ጉዳት ምክንያትም የሕክምና ምርመራውን ማለፍ ባለመቻሉ ስምምነቱ ፈርሷል። ሳሙ የአሁኑ ውሉ የ100 ሚሊየን እንዲሁ ዩሮ ወይም ደግሞ 88 ሚሊየን ፓውንድ የመልቀቅ አንቀጽን ያካተተ ሲሆን ይህም ደግሞ ፖርቶ ኮኮባ አጥቂውን ለማቆየትም ያለው ቁርጠኝነትን የሚያሳይ ነው ተብሏል። በክረምቱ ማቲያስ ቴል፣ ሯንዳል ኮሎሞአኒ ና መሐመድ ቁዱስን ያስፈረመው ቶትንሃም አሁንም ደግሞ በግብ ፊትም መቸገሩን እንደቀጠለ ነው ዘገባዎች እያሳዩ የሚገኙት። የሊቨርፑሉ አሰልጣኝ አርነስ ሎት ፍሎሪያን ቨርትስ በአንፊልድ የነበረው ቆይታ አስቸጋሪ በሆነ ሁኔታ መጀመሩን ተከትሎ በጣም እድል እንዳልነበረውና ሁኔታውንም ለመቀየር እጅግ በጣም ጠንክሮ እየሰራ መሆኑን አጥብቀው ተናግረዋል። ጀርመናዊው ዓለም አቀፍ ተጫዋች በዚህ ክረምት ከባየር ሌቨርኩዘን በከፍተኛ ገንዘብም ወደ ሊቨርፑል ተቀላቅሏል። በጀርመን ቡንደስሊጋ በነበረበት ጊዜ በዓለም እግር ኳስ ውስጥ እጅግ አስደሳች ከሆኑ ወጣት ተሰጥኦች አንዱ ለመሆንም መልካም ስምን አትርፎ ነበር። ፍሎሪያን ቨርትስ ለሊቨርፑል የአቅሙን ፍንጮችም አሳይቷል። ነገር ግን እስካሁን ድረስ በቂ ወጥነትን አላየንበትም። እንዲሁም ደግሞ እስካሁን ድረስ ዜሮ ግብና ሁለት አሲስቶችን ብቻ በመሆኑ እንግዲህ ቀዮቹ የሚፈልገውን የጨዋታ የመጨረሻ ውጤትም እየጎደለው ነው። ይሁን እንጂ አርነስሎት የ22 ዓመቱን ተጫዋች ሁኔታውን ለማሻሻል የሚያስችል ሁሉ እያደረገ ነው በማለትም አመስግኖታል። እንዲሁም እስከ አሁን ድረስም ብዙ ግቦችንና አሲስቶችን ባለማስመዝገቡ እድሉን ያልጠገበው እንደሆነ ተገልጿል። ከተለያዩ ሊጎች ከመጣና በየሁለት ቀኑ መጫወት ሲኖርበትም እንዲሁም ከተለያዩ የጨዋታ ዘይቤ ጋር ካላቸው ቡድኖች ጋርም ብዙ የሜዳ ውጪ ጨዋታዎችም ሲኖሩ ከዚህ ጋር መላመድም ያስፈልጋል ሲሉ ነው አርነስሎት የተናገሩት እናም ደግሞ ይሄ ለሁሉም ሰው የሚሆን ነው። የ22 ዓመቱ ተጫዋች ከሆነ ደግሞ የበለጠም እና እሱ በተቻለ ፍጥነትም ለመላመድ እጅግ በጣም ጠንክሮ እየሰራም ይመስላል። እንዲሁም ደግሞ በሊቨርፑል የሙያ ሕይወት ውስጥም በጣም እድል አልገጠመውም ተብሎ ነው የሚታሰበው። ከስፖርት ቢልድ በተገኘ ዘገባ መሰረት ሪያል ማድሪድ በ2026 ክረምት ቪኒሲዮስ ጁኒየርን ለመሸጥ ዝግጅት እያደረገ ነው። ሎስ ብላንኮዎቹ ከባርሴሎና ጋር 2ለ1 ባሸነፉበት የኤል ክላሲኮ ጨዋታ ማግስትም እንደተወሰነ እየተነገረው ይህ ውሳኔ ለሪያል ማድሪድ ብሩህና በጣም አከራካሪ ኮከቦች አንዱ ከሆነው ተጫዋችም ዘመን ማብቂያ ምልክት ሊሆን እንደሚችል እየተገለጸ ይገኛል። በቅርብ ዓመታት ውስጥ በሪያል ማድሪድ ስኬት ውስጥ ወሳኝ ሚና የተጫወተው የ25 ዓመቱ አጥቂም በጨዋታው ላይ በተቀየረበት ወቅትም ከአሰልጣኝ ሻቢ አሎንሶ ጋር መጋጨቱን እናስታውሳለን። እንደ ዘገባው ከሆነ ቪኒሲዮስ ጁኒየር መውጣቱ ሲነገረው በቁጣ ምላሽ ሰጥቷል። በኋላ ላይም በከፍተኛ ክለብ ባለስልጣናትም የውስጥ ግፊትም ተከትሎ ለቡድኑ ለደጋፊዎችም ይፋዊ ይቅርታንም እንዲሁ ለመጠየቅ ተገዷል። የክለቡ ፕሬዚደንት ፍሎሬንቲኖ ፔሬዝ ክስተቱን የግል የወሰዱት እንግዲህ ሲሆን ይህንን እንግዲህ እንደ ዲሲፕሊን ጥሰትና የክለቡ የረጅም ጊዜ ፍልስፍና የሆነውን ከሪያል ማድሪድ የሚበልጥ ተጫዋች የለም የሚለውን መፈታተን አድርገው ተመልክተውታል። ቪኒሲዮስ ጁኒየር ከማድሪድ እጅግ በጣም ገበያ ላይ ሊገኝና ጎበዝ ከሆኑ ንብረቶች አንደኛው ሆኖ ቢቆይም ፔሬስ ግን ብራዚላዊውን መሸጥ ክሪስቲያኖ ሮናልዶና ሰርኪዮ ራሞስን ከመሳሰሉ ኮከቦች ለመለየት ክለቡ ቀደም ሲል ከወሰናቸው ውሳኔዎች ጋር ተመሳሳይ የሆነ ኃይለኛ የአመራር መገለጫ እንደሚያገለግልም ያምናሉ ነው የተባለው። ይህ የውስጥ አቋም ቢኖርም ሪያል ማድሪድ የቪኒሲዮስ ጁኒየርን በገበያ ላይ ለመጠበቅም ሲል አሁን በ2026 የሚያልቀውን ውሉን ለማደስም እየሰራ ነው። ክለቡ ማንኛውንም ይፋዊ ያለመግባባት የ150 ሚሊዮን ዩሮ ግምቱንም ሊቀንስ እንደሚችል ይፈራል። ይህም ትርፋማ የዝውውር ክፍያ ለማግኘት አስቸጋሪ አደርገዋል። ስለዚህም ውሉን ማደሱ የግድ የእንግዲህ ምልክት ሳይሆን በዝውውር ገበያው ላይ ተጽዕኖ ለመጠበቅም የሚደረግ ስትራቴጂካዊ እርምጃ ነው የሚሆነው። ሻቪ አሎንዞ የቪኒሲየስን ጉልበትና የሥራ ፍጥነትን ያወደሰ ቢሆንም በጨዋታ ውስጥ ግን የብስለትና ሚዛን አስፈላጊነትን ፍንጭ ሰጥቷል። ይህ ደግሞ ቴክኒካዊ ብቃት ከዲሲፕሊን ጋር መጣጣም እንዳለበት የሚጠቁም ነው። የብራዚላዊው ቀጣይ መዳረሻ ምን ሊሆን እንደሚችል ለመተንበይ ገና ሩቅ ቢሆንም ፓሪስ ሳን ዠርሜን፣ ማንቸስተር ሲቲ እና ሊቨርፑል ግን ቀደም ሲል በክንፍ ተጫዋቹ ላይ ፍላጎት እንዳላቸው ይታወቃልና አሁንም ፍላጎታቸውን በትልቁ ያሳያሉ ተብሎ ነው የሚጠበቀው። ለአሁኑ ቪኒሲዮስ ጁኒየር የሻቪ አሎንዞ ቡድን ቁልፍ አካል ሆኖ ይቆያል። ነገር ግን ከትዕይንት በስተጀርባ ግን ስፖርት ቢልድ የሪያል ማድሪድ አመራሮች እሱን ለመልቀቅ የጊዜ ሰሌዳ እንዳዘጋጁ የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። ቶትንሃም ኬቨን ሻዴ የተባለውን የብሬንትፈርድ የክንፍ አጥቂ በጥር ተጫዋቾች የዝውውር መስኮት ለማስፈረም ፍላጎት እንዳለው እየተነገረ ነው። ስራዎችንም እየሰሩ ነው ብሏል። ማርክ ብሩስ ነው ይህን መረጃ ያጋራው። የ23 ዓመቱ ተጫዋች በብሬንትፎርድ በቆየበት ጊዜ አስደናቂ አፈጻጸምን አሳይተዋል። እናም እንደ ብሪያን ኤምቤሞ ና ዩኤን ዊሳ በክረምቱ ከለቀቁ በኋላ ቀጣዩ ትልቅ ሽያጭ የሚሆነው እሱ መሆኑ የማይቀር ይመስላል። እንደተረዳነው ከሆነ ስፐርስ ና አስተን ቪላ እንዲ ሁለቱም በሻዴ ላይ ከፍተኛ ፍላጎት አላቸው። ፋቢዮ ፓራቲቺ ተጫዋቹን ከቀድሞ አሰልጣኙ ቶማስ ፍራንክ ጋር ለመገናኘትም ዝግጅት እያደረገ ነው። በዘገባዎች ውስጥም ያሉ ምንጮች እንደሚናገሩት ከሆነ ሻደም ለቶትናም ሆትስፐርስ ፍጹም ተስማሚ የሆነ ፕሮፋይል ተደርጎ ነው የሚታየው። ይህ በእንዲህ እንዳለ ሌላኛው ምንጭ አክለውም ፍራንክ ቶማስ ፍራንክ ተጫዋቹን በደንብ ያውቀዋልና ወደ ቡርናጫው ስርዓትም እንዴት እንደሚያስገባው አስቀድሞ ያቀዳል። ሌላ ምንጭ ፋቢዮ ፓራቲቺ ቶማስ ፍራንክ ከሻዴ ጋር ከማገናኘት ከትዕይንት በስተጀርባ እየሰራ ነው ብለዋል። ሻዴ የት እንደሚያርፍ ማየቷ አስደሳች ያደርገዋል ምክንያቱም ሁለቱም ስፐርስ እና ቪላ አሁን ባለው ጊዜም የሱን አይነት ችሎት ያለው ተጫዋችም ያስፈልጋቸዋል። ስፐርስ በአሁኑ ጊዜ የቻምፒየንስ ሊግ እግር ኳስን የማቅረብ እድል ቢኖረውም በፕሪምየር ሊጉ ካለፉት ጥቂት ዓመታት የቪላን ያክል ወጥ አቋም ግን ስላላሳየም የትኛው ክለብን የበለጠ አጓጊ ፕሮጀክት እንደሆነ ግልጽ አይደለም። ስፐርስ በቅርብ ጊዜ በርካታ የአሰልጣኞች ለውጥን አድርጓል። በሌላ በኩል ቪላ ግን ኡናይ ኤምሪ በቡድኑ እንዲገነቡ ብዙ ጊዜያቶችን ሰጥቶታል። እናም በትንሹ ደግሞ አስቸጋሪ ሁኔታ እንኳን በአብዛኛው ጥሩ ስራ ሰርተዋል። ሻሬ በሁሉም ቡድኖች ውስጥ ቁልፍ ሚና ሊጫወት ይችላል ምክንያቱም እሱ በቶትናም ውስጥም ብሬነን ጆንሰን እንደሚያሻሽል አሁንም በቪላ ውስጥም ተቸግሮ ያለውን በውሰት የመጣውን ጄደን ሳንቾንም እንደሚተካም በእርግጠኝነት መናገር የሚቻል ተጫዋች ነው። ከቲም ቶክ በተገኘ ዘገባ መሰረት ቶትናም ሆትስፐርስ አይቨን ቶኒን ከአል አክሊ በውሰት ለማስፈረምን በሚያደርገው ፉክክር ቀዳሚ ሆኗል። ይህ ደግሞ አጥቂውን ከቀድሞው የብሬንትፎርዱ አሰልጣኝ ቶማስ ፍራንክ ጋር ዳግም ሊያገናኘው ይችላል። የዝውውር እንግሊዛዊውን አጥቂ ለ2026 የፊፋ የዓለም ዋንጫ ያለውን ዓለም አቀፍ ምኞትም እንደገና ለማቀጣጠልም በሚያስፈልግበት ወቅት ወደ ፕሪምየር ሊግም ትልቅ መመለስን ያሳያል ተብሎ ነው የሚታሰበው። የ29 ዓመቱ አይቨን ቶኒ በከፍተኛ ደረጃ ወደ ሳኡዲ ፕሮ ሊግ ወደ አልአክሊ ተዘዋውሮ ነበር። ቋሚ ዝውውር በአሁኑ ጊዜ አልታሰበም። የቶኒ ከፍተኛ ደሞዝ ከአል አኽሊ 30 ሚሊዮን ፓውንድ አካባቢ ከሚጠይቀው ክፍያ ጋር ተዳምሮ ሊያስፈርሙት የሚችሉ ክለቦች በጠሮር ሙሉ በሙሉ ከመፈረም አግዷቸዋል። በተጨማሪም በሳዑድ አረቢያ የሚገኘው ኮንትራቱ ያለ ጊዜው ቢቋረጥም አጥቂው ከፍተኛ የግብር ቅጣትም ይገጥመዋል። በሁኔታው ወይም በውጤቱ የስድስት ወር የውሰት ስምምነትም ለሁሉም ወገኖች ተስማሚ ተግባራዊ የሚሆን መፍትሔ ተደርጎ ነው የሚወሰደው። አሁን ላይ በቶማስ ፍራንክ አሰልጣኝነት ስራ ያለው ቶትንሃም የአጥቂ አማራጮችን ለማጠናከር ከፍተኛ ፍላጎት አለው። ምንም እንኳን ማቲያስ ቴል ራንዳል ኮሎሞአኒ በክረምቱ ቢመጡም ስፐርስ አልፎ አልፎ በፊት መስመር ላይ ዋና መሪ አያጣ ነው። ቶማስ ፍራንክ በብሬንፈርድ ስር በተሳካ ሁኔታ የተጫወተለትን አይቨን ቶኒን ትልቅ አድናቂ እንደሆነ ተነግሯል። ሆኖም ቶትናም ከዌስትሃም ዩናይትድ ና ኤቨርተን ጋር ፉክክር ገጥሞታል። ሁለቱም ክለቦች በአጥቂው ላይ ጥያቄን አቅርበዋል። ዌስትሃም የተረጋገጠ የፕሪምየር ሊግ ግብ አስቆጣሪ ይፈልጋል ኤቨርተን ደግሞ አይቨንቶኒ ለዳቪድ ሞይስ ቀጥተኛ ያጭዎች ዘይቤም ተስማሚ ሆኖ ያዩታል። ቢሆንም ግን በስፐርስ በኩል በቶማስ ፍራንክና በአይቨንቶኒ መካከል ያለው ቀድሞ የነበረ ግንኙነትም ተጫዋቹን ለማሳመን ወሳኝ ሊሆን ይችላል። አይቨንቶኒ ራሱ ለ2026 የዓለም ዋንጫ በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ውስጥም ቦታውን ለማስጠበቅ ወደ ፕሪምየር ሊግ ለመመለስም ጉጉት እንዳለው ነው የሚታወቀው። የጥር ተጫዋቾች የዝውውር መስኮት እየቀረበ በመምጣቱ ንግግሮች በሚቀጥሉት ሳምንታት ሊፋጠኑ ይችላሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ እንደሚገኙት ዘገባዎች በትልቁ እየበጣም የሚገኝ ነው። ውድና የተከበራችሁ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻነላችን ለዛሬ የያዝንላችሁ የዝውውር ዘገባዎቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለ ተከታተላችሁን ቆይታችሁን ከእኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን ነው የምናመሰግናችሁ። ፎአርባሩ የዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ እንታደርጉ በአክብሮት እንጋብዛለን። ነገ በሚኖር ፕሮግራማችን ሌሎች የዝውውር ርዕሰ ጉዳዮችን ደግሞ ሰፋ አድርገን ወደ እናንተ ይዘን በድጋሚ የምንመጣ ነው የሚሆነው። ቆይታችሁ ከኛ ጋር ስለነበር ከልብ ከልብ አድርገን እናመሰግናችኋለን። መልካም ጊዜ እንዲሆንላችሁም በአክብሮት ነው የምመኝላችሁ።